በእንግሊሽ ፕሪሚየር ሊግ እጅግ በጣም አስገራሚ በጣም አዝናኝ ለብዙዎች ሰርፕራይዚንግ ከሆኑ ቲሞች ውስጥ አንዱ ሰንደርላንድ ከአርሰናል ጋር ያደረጉት ጨዋታ አራት ጎሎች ተቆጠሩበት እና በእለቱ ከተመለከትናቸው እጅግ እጅግ በጣም አዝናኝ ከነበሩ መርሃ ግብሮች ውስጥ አንዱ እና ብሪያን ሮቢ 93ኛው ደቂቃ ከ15ኛው ሰከንድ ነበር ጎል ያስቆጠረው እና አርሰናልን በዚህ ጨዋታ ላይ የማሸነፊዋን ሶስት ነጥብ እንዳይወስድ በሜዳቸው ስታዲየም ኦፍ ላይት ማድረግ የቻለው እጅግ እጅግ ማራኪ ከነበሩ የጨዋታ መርሃ ግብሮች ውስጥ አንዱ ብዙዎቻችን በፍጹም የማንጠብቀው እና የሬጊስ ሌብሪስ ቡድን ፍጹም አስደናቂ ሆኖ የተመለከት ነው እንገኛለን። እስካሁን ድረስ በስታዲየም ኦፍ ላይት ያከናወኑት የሜዳቸው መርሃ ግብር ሽንፈትን አላስተናገደም። ይሄ ቡድን አዲስ አዳጊ ነው። ምናልባትም ብዙዎች ይህንን ሲሰሙ ከእንግሊዝ ፕሪምየር ሊግ ሻምፒዮን የመሆን እድል ካለው ቡድን አርሰናል ጋር እንዲህ አይነት ጨዋታን አከናውነው በፍጹም ሳይሸነፍ ሊወጣ የሚችልበት እድል አለ የሚል ግምት እንኳን ይኖሯቸዋል ብሎ ለማሰብ ፍጹም አስቸጋሪ ነበረ እና ለብዙዎች በጣም አስደናቂ ውድድር ዓመትን እያሳለፈ የሚገኝ ቡድን፣ ባለፉት አስርና ከዚያ በላይ በሆኑ ጨዋታዎች ላይ ሽንፈትን ያላስተናገደ የወቅቱ የዓለማችን ምርጡን መከላከል የያዘውን ቡድን በእስካሁኑ የእንግሊዝ ፕሪምየር ሊግ ቆይታ ሶስት ጎሎችን ብቻ ያስተናገደውን አርሰናል በ90 ደቂቃ ውስጥ ሁለት ጎሎችን አስቆጠረው። ጨዋታውን ሁለት አቻ እንዲጠናቀቅ አስቻሉ። ሶ በዚህ ውድድር ዓመት ይሄ ቡድን ከለንደን ደርቢ ጋር ያከናወናቸውን ጨዋታዎች ፍጹም አስደናቂ በሆነ መልኩ ያጠናቀቀ የእንግሊዝ ፕሪምየር ሊግ ቡድን ሆኖ ተመለከት ነው። ባሳለፍነው ሳምንት ቼልሲን ሁለት ለአንድ በሆነ ውጤት አሸንፈው መጣ። ዛሬ ደግሞ ከአርሰናል ጋር ሁለት እኩል በሆነ ውጤት ጨዋታውን አጠናቀ። ከዛ በፊት ከክሪስታል ፓላስ ጋር የዜሮ ለዜሮአቸው ውጤት ነበረው። ከዛ በፊት ብሬንፎርድን ሁለት ለአንድ አሸነፉ። ከዛ በፊት ሌላኛውን በዚህ ውድድር ዓመት እጅግ በጣም ስትረግል እያደረገ የሚገኝና አሁን በአሰልጣኝ ኑኖ ኤስፒሪቶ ሳንቶስ ስር ለመጀመሪያ ጊዜ ተከታታይ ሁለት ጨዋታዎችን ያሸነፈው የዌስትሃም ዩናይትድን ሶስት ለባዶ በሆነ ውጤት አሸንፈው መጡ። እና በእንግሊዝ ፕሪምየር ሊግ ዘንድሮ የለንደን ደርቢዎችን ባገኙ ቁጥር የሚደቁሱት ሰንደርላንዶች ዛሬ ከትልቁ አርሰናል ጋር ከሚ በሜዳቸው ያከናወኑት ጨዋታ ፍጹም ፍጹም አስደናቂ በሆነ መልኩ ጨዋታቸውን አጠናቀው ተመለከት ናቸው። እና በዚህ ጨዋታ ላይ በእንግሊዝ ፕሪምየር ሊግ በርከት ያሉ ጎሎችን በማስቆጠር ደረጃ በጣም ጠንካራ እየሆኑ ከሚገኙ ቡድኖች ውስጥ አንዱ ምናልባት ልንለው በምንችለው ልክ እየተመለከት ናቸው እንገኛለን ማለት ነው። በዚህ ውድድር ዓመት ዶሚኒክ ዞቦዝላይ፣ አርሊንግ ብራውት ሃላንድ፣ ኒክ ቮልትማድ ነበር የአርሰናልንና እንዲሁ ደግሞ የዳቪድ ራያን መረብ የደፈሩ ተጫዋቾችን የተመለከት ነው። ኤንዘን ቀጥሎ ዳን ባላርድ ዛሬ ይህንን ጎል አስቆጠረ። ከሴፕቴምበር 28 በኋላ አርሰናል ለመጀመሪያ ጊዜ ነበር ዛሬ ጎል ተቆጥሮበት በጨዋታው ላይ ምናልባት ሽንፈት ሳይሆን የአቻ ውጤትን አስተናግዶ በዚህ ጨዋታ ላይ ቡድኑ ሲወጣ የተመለከት ነው። ነገር ግን ጥቂት ሀሳቦችን እናንሳ። ምናልባት የሚኬል አርቴታ ቡድን ዛሬ እንደከዚህ ቀደሙ ሁሉ በጣም በርካታ የሚባሉ የገበድሎችን በመፍጠር ደረጃ ጠንካራ ሆኖ የተመለከትንበት ጨዋታ ነው ለማለት በግሌ እጅግ በጣም ይቸገራለሁ። ኦፍኮርስ አርሰናል አንዱ የዛሬም የተገበረው ልክ ባሰለፍነው ሳምንት በአውሮፓ ቻምፒዮንስ ሊግ ከስላቪያ ፕራግ ጋር በነበረው ጨዋታ አርሰናል ሁለተኛው አጋማሽ ላይ ይበልጥ ፈጠራው ላይ ፍጹም ተሻሽሎ የተመለከት ነው ቡድን ነበረ። በደንብ ለመንቀሳቀስ ጥረቶችን ያደርግ ነበር። ለምሳሌ በዚህ ጨዋታ ላይ ድንቅ ነበር እውነት ለመናገር ቡካዮ ሳካ ጎል አስቆጥሯል ግን ተደጋጋሚ እንዲህ አይነት የግብድሎችን ለመፍጠር ቡኑ በሁለተኛው አጋማሽ ካልሆነ በቀር በመጀመሪያው አጋማሽ ጥሩ ነበሩ ለማለት በአርሰናል በኩል እጅግ በጣም አስቸጋሪ ነው የመጀመሪያው አጋማሽ ላይ ቡኑ የተሻለ የሜዳ ላይ እንቅስቃሴ አድርጓል ለማለት ያስቸግራል ለምሳሌ የኳስ ቁጥጥር ላይ ፍጹም የተሻሉ ነበሩ ግን ሁለት ኢላማቸውን የጠበቀ ሙከራ ብቻ ነበር ቡኑ ማከናወን የቻለው ከዛ ውስጥ አንድ ቢግ ቻንስ ክሬት አድርጓል አንዱን ቢግ ቻንስ ሚስ አድርገዋል ነገር ግን ዜሮ ነጥብ አምስት አራት ወይም አንድ እንኳን የሚሆን ኤክስጂ አልነበራቸውም በዚህ ጨዋታ ላይ በተመለከት ነው የሜዳ ላይ እንቅስቃሴ። ነገር ግን ሁለተኛው አጋማሽ አርሰናል እንደ ቡድን በሙከራዎች የተሻለ ነበር። አስራ ሁለት ሙከራዎችን አከናውኗል። አምስት ኢላማቸውን የጠበቁ ኳሶችን ሞክረዋል። ሶስቱ ቢግ ቻንሶች ነበሩ። ሁለት ቢግ ቻንስ ግን ሚስ አድርገዋል። ቡድኑ ግልጽ ነው ነገር ግን እንደተለመደው ደግሞ አርሰናል በሁለቱም አጋማሽ የሆነ ኦቨሮል ዛሬ የቆሙ ኳሶችን አለም የማዕዘን ምቶችን ብዙ ማግኘት አልቻልም። ሁለት የማዕዘን ምቶችን ብቻ በዚህኛው ጨዋታ ላይ ማስተናገድ የቻለ የሚኬል አርቴታን ቡድን ነበር ዛሬ ያስተዋል ነው። አንደኛው ዛሬ ምናልባት አርሰናል በተጋጣሚው ሰንደርላንድ በኩል የተበለጠበት ብዙ የቆሙ ኳሶችን ለማግኘት ፍጹም የሚመች ቡድን ሆኖ አይደለም ዛሬ ያየ ነው። ስለዚህ የበላይነት እዚህ ጋር በደንብ ተወስዶበታል ማለት በምንችለው ልክ የተመለከትነው ቡድን ነበር ያየ ነው። ሶ በዛሬ ዛሬ ፊዚካሊ ፍጹም ዲማንድ የሚያደርገውን ቡድን ነበር በእንግሊዝ ፕሪሚየር ሊግ የሚካኤል አርቴታ ቡድን መግጠም የቻለው ልክ ባለፈው የአውሮፓ ሻምፕስ ሊጉን ጨዋታ ኮፒ ፔስት የነበረ የሚመስል የጨዋታን ሂደት ተመልክተናል። ለምሳሌ ሊያንድሮ ትሮሳርድ ጎል አስቆጥሯል። ያችን የእሱን ክሬቲቪቲ በጣም ታይት የነበረ በጣም ታይት ብቻ ሳይሆን በጣም ደግሞ ጠበብ በሚባለ ስፔስ ውስጥ ያንን ጎል ለማስቆጠር ምናልባት የእሱን ያህል ጥበብ አስፈላጊ ነበር። በዚህ ጨዋታ ላይ በጣም በሂሜ ና ሚኬል ከፊት ለፊት ቆመው ባለበት ሁኔታ ሮፍሽን ምናልባት በጣም አስደናቂ በሆነ መልኩ የግቡን ዘጠነኛውን ዲግሪ ተመልክቶ ያስቆጠረበት መንገድ ፐርፌክት ነበር። በዚህ ጨዋታ ሂደት ላይ በተመለከት ነው እንቅስቃሴ እንዲሁ ቡካዮ ሳካን በተመሳሳይ ጎሎ ሲቆጠር ሪኔልዶንእና በተመሳሳይ ደግሞ ጌርትዊዳን ያሸነፈበት መንገድ በጣም ፐርፌክት ፐርፌክት ነበረ። አምስት አራት አንድ ብዙ የመከላከል ባሕሪ ያላቸውን ተጫዋቾች ከኳስ ጀርባ አድርጎ የሚጫወትን ቡድን ነበር ዛሬ አርሰናል። በፊዚካል ኤቢሊቲው በጣም ጠንካራ የሚባለን ቡድን ዛሬ የሚካኤል አርቴታ ቡድን ገጥሞ የተመለከት ነው። 15 ፋውሎች ዛሬ ሰርተዋል። በ13 ፋውሎችን ዛሬ ሰርተዋል በሰንደርላንድ በኩል ኦፍ ኮርስ አርሰናልም እንደዛው ነበር። ዛሬን በተመለከተ ሁለቱም ቡኖች 13 13 የሚጠጉ ፋውሎችን በዚህ ጨዋታ ላይ አስተናግዷል በጣም በርካታ የሚባሉ ጥፋቶች የተሰሩበት ይሄ የአንድ ለአንድ ግንኙነቶችን ለማሸነፍ በርካታ ተጫዋቾች ጥረት ያደረጉበት የሜዳ ላይ እንቅስቃሴዎችን የተመለከትንበት የጨዋታ ሂደትን ያየንበት መርሃ ግብር ነበር። አርሰናል በተጋጣሚ ሳጥን ውስጥ ሰላሳ ሁለት ኳሶችን ነክቷል ዛሬ ሰላሳ ሁለት ኳሶች በእጥፍ ይበልጣል ከሰንደርላንድ። ዛሬ በተመለከትነው የጨዋታ ሂደት ውስጥ 525 ኳሶችን ተቀባብለዋል ከዛ ውስጥ በተጋጣሚ ሳጥን ውስጥ አርሰናል የነካው ኳስ 322 በእጥፍ ይበልጣቸዋል ሰንደርላንዶችን። ሰንደርላንድ በአርሰናል ሜዳ ላይ የነካው ዛሬ ኳስ 117 ኳሶችን ብቻ ነው። እና አንዳንድ ቡድኖች ምን ያህል ያገኟቸውን እድሎች ብቻ ወደ ጎልነት መቀየር እንደሚችሉ ከሚያስችሉ ፐርፌክት ምሳሌዎች ውስጥ አንዱ ሊሆን የሚችለው ይሄኛውን መርሃ ግብር ስንመለከተው ይመስላል። በጣም በጣም አስደናቂ ከሚባሉ የዚህ ውድድር ዓመት የዚህ ቡድን ቁልፍ ውጤቶች ውስጥ አንዱ ሊሆን ይችላል። ኦፍኮርስ አርሰናል እንግሊዝ ፕሪሚየር ሊግን ለማሸነፍ በቂ የሆኑ ሪሶርሶች ያሉት ቡድኑ ምንም ጥያቄ የለው እና ደግሞ አንዳንዴ ቡድኖች እንዲህ አይነት በጣም ታይት በሆኑ ጨዋታዎች ላይ ሊቸገሩ ይችላሉ። ቅድም እንዳነሳናቸው ሁሉ በለንደን ደርቢዎች እስካሁን ድረስ ሽንፈትን ያላስተናገደ ብለውም ደግሞ በሜዳው እስካሁን ድረስ በጣም ጥሩ ጊዜን እያሳለፈ የሚገኝ ቡድንን ነው እየገጠመ ያሉት። ብለን ስንል አርሰናል ምናልባት በሊግ ውስጥ ያለውን የነጥብ ልዩነት ወደ ላይ ከፍ ለማድረግ እንዲረዳው ካልሆነ በቀር ምንም ጥያቄ የሚነሳበት ቡድን አይደለም በዚህ ውድድር ዓመት እየገጠመ የሚገኘው። ነገር ግን ቡድኑ ከአንድ ለባዶ መመራት ተነስቶ ወደ ሁለት ለአንድ በመጣበት ሰዓት ላይ ያንን ውጤት ይዞ ለመውጣት በሚያስችል ቁመና ላይ ይገኝ ነበር። ግን እዚህ ጋር ደግሞ መደነቅ ያለበት ምናልባት ከዚህ ቀደም በአርሰናል ቤት ውስጥ የተጫወተ አሰልጣኝ ሚኬል አርቴታም ጭምር ያሞገሱት እርሱም በጣም አስደናቂ ጊዜ ነው እያሳለፈ የሚገኘ ተጫዋች እና በ812 ደቂቃዎች ውስጥ አንድ ጎል አርሰናል ላይ እንዲቆጠር ብቻ ሳይሆን ሁለት ጎል እንዲቆጠርባቸው ነው በጨዋታው ላይ አስፈላጊውን ሦስት ነጥብ እንዳያገኙ ቡድኑን በመምራት ደረጃ በጣም ፐርፌክት የነበረው ግራኒት ዣካ በደንብ መደነቅ ያለበት ተጫዋች ነው። ዛሬ በጣም በጣም መደነቅ ያለበት ትራውሬ በሜዳ ውስጥ እስከነበረበት ጊዜ ድረስ ሳዲቂ በጨዋታው ላይ በጣም አስደናቂ ቆይታውንን ማሳለፍ እንዲችል ማድረግ የቻለ እና በሜዳ ውስጥ ቡድኑን በጣም ለረጅም ደቂቃዎች ሲመራ ቆይታን ማድረግ የቻለ በጨዋታው ላይ 13 ዲፌንሲቭ ኮንትሪቢሽን የነበረው 56 ኳሶችን የነካ አራት ፋይናል ሰርድ ላይ ብዙ ኳሶችን መንካት ከቻሉ የሰንደርላንድ ተጫዋቾች ውስጥ አንዱ ተጫዋች የነበረ በጣም በጣም ፐርፌክት የነበረ ሰባት ኳሶችን ክሊር ያደረገ ሶስቱም በጭንቅላት እንዲሁ ማድረግ የቻለ ሪከቨሪ ላይ ተሳትፎ ማድረግ የቻለ ኢንተርሰፕት ማድረግ የቻለ ሶ ፐርፌክት ነበር ዛሬ ይሄኛው ተጫዋች በዚህኛው መርሃ ግብር ላይ የሚኬል አርቴታ ተጫዋቾች ትሮሳርድ ጎል አስቆጥሯል። ሳካ ጎል አስቆጥሯል። ኦፍኮርስ ዙቤሜንዲ በጣም ግልጽ የሚባል ኳስ ቋቋሚ አግዳሚው ሲመለስበት አስተውለናል። ሚኬል ሜሪኖም እንዲሁ በጨዋታው ላይ በጣም ግልጽ የሚባል አጋጣሚ ጥቂት ነበረ፣ ግን ደግሞ አሲስት አድርጓል ዛሬም እንደተመለከተ ነው ተጫዋቹ። ነገር ግን አርሰናል ዛሬ ምናልባት እስካሁን ድረስ ካከናወናቸው በጣም ቻሌንጅ ከገጠሙት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ውስጥ አንዱ ይመስለኛል የሚኬል አርቴታ ቡድን በጨዋታ በልጦ ዘንድሮ የተሸነፈበት ጨዋታ የለም። ይበልጥ ደግሞ በጨዋታ ተበልጦ ያሸነፈው ጨዋታ ነበር። የመጀመሪያው እንግሊዝ ፕሪምየር ሊግ መርሃ ግብር ከማንቸስተር ዩናይትድ ጋር በነበረው ጨዋታ ሪካርዶ ካላፌሪያችን ጎል አስቆጠረ። ቡድኑ ግን በጨዋታ ኦቨርኦል በነበረው የዘጠና ደቂቃ ፐርፎርማንስ የበላይነት ተወስዶበት ነበረ። በሙከራዎች አርሰናል ጥቂት ኳስ ነበረ ኢላማቸውን በጠበቁ በቢግ ቻንስ ክሪኤሽን ጎል በማስቆጠር ብቻ ነበር ፐርፌክት የነበረው በብዙ መስፈርቶች ከተመለከት ነው። ማንቸስተር ዩናይትድ በዛ ጨዋታ ላይ ይበልጠው የነበረ ቡድን ነው። ከዛ በኋላ ግን አርሰናል በነበሩት መርሃ ግብሮች በሊቨርፑልም ሲሸነፍ ሊቨርፑልም ብርጡት ነበር። ከሲቲ ጋር ማቻ ውጤት ሲኖረው ቡኑ ከሲቲ ጋር የበላይነት ወስዶ ነበር። ከዛ በኋላ ግን ቡኑ ምንም አይነት ያቻ ውጤት ሆነ የሽንፈት ውጤት አልነበሩትም እንደነ ኦሎምፒያኮስን፣ ዌስትሃም ዩናይትድ፣ ፉሉሃም፣ አትሌቲኮ ዲ ማድሪድ፣ ክሪስቲያል ፓላስ፣ ብሬይተን፣ በርንሊ፣ ስላቪያ ፕራ እስካስተናገደባቸው ጨዋታዎች ኢቨን በክሊንሺትና ጨዋታዎቹን በማሸነፍ ብቻ ሲወጣ የተመለከት ነው። የእንግሊዝ ፕሪሚየር ሊግ ቡድን ብሎም ደግሞ በአውሮፓ በዚህ ሰዓት ላይ በጣም ጥሩ ጊዜን ያሳለፈው የሚገኝ ቡድን ነበረ። ዛሬ ግን አንድ ተመሳሳይ ነገር ተመለከተን። ለምሳሌ ባየር ሚዩኒክ በጀርመን ቡንደስ ሊግ 16 ተከታታይ ጨዋታዎችን ሳይሸነፍ የተጓዘ ቡድን ነበረ እና ቪንሰንት ኮምፓኒ ቡድን ሁለት እኩል በሆነ ውጤት አጠናቀ ያ የፔፕ ጓርዲዮላን ምርጡን ሲዝን በጀርመን ቡንደስ ሊጋ ከፍ ለማድረግ የሚያስችለውን የሪከርድ ወደ ራሱ ለማምጣት ከጫፍ በደረሰበት ወቅት ነበር። ያንን የተመለከት ነው እና ሁለት የአውሮፓ ምርጥ ቡድኖች በአውሮፓ ቻምፒየንስ ሊግ ሊገናኙ የሆኑ ያህል ቀናቶች ብቻ ሲቀሩ በቀጣይ ዙር ዛሬ ድሮፕ አደረጉ ነጥቦችን። ሰው በጣም በጣም ፐርፌክት ነበረ እና በዛሬውም ጨዋታ ላይ ምናልባት ቡካዮ ሳካም ሌላው ጥሩ ጊዜ ነበረ ማሳለፍ የቻለው እንዲሁ ደግሞ በአርሰናል ቤት ውስጥ በአስር ጎሎች ላይ ሚካኤል ሜሪኖ ዛሬ አሲስት ማድረጉን ተከትሎ ምናልባት ሶስተኛው ፈጣኑ ነው ተጫዋች ሆነዋል። እንግዲህ በአስር ጎሎች በእንግሊዝ ፕሪምየር ሊግ በ205 ላይ ተሳትፎ በማድረግ እንዲሁ ደግሞ ሊያንድሮ ትሮሳርድም፣ እንዲሁ ዴክላንድ ራይስ እንደዚህ አይነት ቁጥር ተሳትፎ ላይ መድረስ የቻሉ ተጫዋቾች ሆኗል። ዛሬ የአርሰናል ያ ቁልፍ የሆነባቸው የጨዋታ ማሸነፊያ መንገዶቹ እጁ ላይ ነበሩ ለማለት ያስቸግራሉ። ቅድም ያላቸው የማዕዘን መቶች የቆሙ ኳሶችን የመጠቀም ዴክላሬስ አንድ እይታ ነበሩ አይደለ ከረጅሙ የመታት ኳስ ግን ያቺን ወደ ጎልነት መቀየር የሚችልባትን አጋጣሚ ደግሞ ማግኘት አልቻለም። ይለመሆን የጠበቀ ስላልነበረ እና ስታዲየሙ ፍላይት ላይ አሁን እየተመለከትናቸው ያሉት ቫይቦች ያ የስቴዲየማቸውን ስያሜ ትርጉም የሚሰጥ ይመስለኛል። አርሰናል ኦኬ፣ ከዚህ ጨዋታ ላይ ከነበረው ኤክስጂዎች አንጻር ከሰንደርላንድ ፍጹም የተሻለ ነበር። 17 ሙከራዎችን ያከናውናል። ኦቨርል ሰባቱ ላማቸውን የጠበቁ ነበሩ። 65 በመቶ የኳስ ቁጥጥር ነበረው ቡድኑ። ሁለት ጎሎችን ብቻ ነበር ማስቆጠር የቻለው። ምናልባት ከተጋጣሚያቸው አንፃር ፍጹም የተሻሉ ነበሩ፣ በዚህ ረገድ ከተመለከት ነው። ግን ደግሞ እንደ አርሰናል ያለ ቡድን ከዚህ በላይ ማድረግ ይጠበቅባቸው ነበር ነው በፕር በዚህኛው ጨዋታ ላይ ግን ደግሞ መዘንጋት የሌለብን ዳቪድ ራያ እኮ በጣም ቁልፍ የሚባል እንኳን ሳውጥቷል። በዚህ ጨዋታ ላይ ሜቢ አርሰናል ልክ ሁለት እኩል በሆነበት ሰዓት ላይ ጨዋታው ላይ ወደ ሁለት እኩል ቀደም ብሎ ሰንደርላንድ መምጣት የሚችሉባቸውን አጋጣሚዎች የሚፈጠርላቸውን የሜዳ ላይ እንቅስቃሴ ማለት ነው ያንን ማቋረጥ የቻሉበትን አጋጣሚ ያስተዋልንበት የሜዳ ላይ እንቅስቃሴ ነበር። በዚህ ጨዋታ ላይ የተመለከት ነው የአርሰናል ተጫዋቾች ጋር ጥሩ ስሜት አልነበረም። ለምሳሌ ጋብርኤል ማጋሌዥ ጎሉ ሲቆጠር የነበረው የፋሻል ኤክስፕሬሽን ፍጹም በመጮህ ማሊያውን ቀና አድርጎ ከፍ አድርጎ በፍጹም አይገባንም አይነት የሚል ስሜት የነበረው ዴክላን ራይስ ነገሩን ወደኋላ ዞር ብሎ የተመለከተበት እና አርሰናል ይሄ እንደነ ማርቲን ኦዴጋርድ፣ ጋብርኤል ሄሱስ፣ ጋብርኤል ማርቲኔሊ፣ ቪክተር ጊዮክረስ፣ ኖኒ ማዱኤኬ፣ ካይ ሃቨርትዝ ያሉ ተጫዋች ጉዳት ላይ ሆነው ነገር ግን ቡድኑ ያለፉትን ጨዋታዎች በወጥነት እያሳለፈ እንደሚገኘው መጠን ያንን ስናይ ይህንን ጨዋታም የማሸነፍ ቅድመ ግምቱን ያገኘበት መንገድ ሪሊ ያ የዋንጫ ፉክክር ውስጥ የሚገኝ አይነት ቡድን እንደመሆኑ የተረዳነባቸው የጨዋታ ሂደቶች ውስጥ እንዳለ በመረዳት እና እንደ አይነት ጨዋታዎችንም ጭምር በማሸነፍ እየቀጠለ የሚገኝ ቡድን እንደመሆኑ መጠን ያንን በማየት ነበረ። ብዙዎችም ኤክስፔክቴሽኖቻቸው ወደ አርሰናል ፍጹም አድልቶ የተመለከትንበትን መንገድ ያየ ነው እና ደግሞ ምናልባት በዚህ ውትድር በጣም እንዲህ አይነት በጣም በርካታ ኪሎ ሜትሮችን ሩጫዎችን ያከናወነ ቡድን አርሰናል የሚገጥመው አይመስለኝም። በእስካሁኖቹ ቆይታ ምናልባት በጣም በጣም በጣም አስደናቂ የነበረ የጨዋታን ሂደት የተመለከትንበት አንዱ የሊጉ መርሃ ግብር ይሄኛው ይመስለኛል። ልክ ከቼልሲ ጋርም በነበረው ጨዋታ እንዲሁ ኢንጁሪ ታይም ላይ ነበረ ይሄ ቡድን ጎል ሲያስቆጠር የተመለከትነው። ደገመው በዚህኛው የዚህኛው ሳምንት መርሃ ግብር ላይ ሶ ቀጣይ ሚኬል አርቴታ ቡድናቸው ከኢንተርናሽናል ብሬክ በኋላ ሲመለስ ሌላ መርሃ ገብረን ያከናውናል፣ ከባየር ሚዩኒክ ጋር ኖቬምበር 26 ኦልሞስት ቡድናቸው ከ18 ቀናት በኋላ ከባየር ነገር በኤምሬትስ ጨዋታቸውን ያከናውናሉ። ከዛ በኋላ ቼልሲን ይገጥማሉ በፕሪምየር ሊጉ በሳምንቱ፣ ከዛ ብሬንፎርድን ይገጥማሉ። ሁለት የለንደን ደርቢ መርሃ ገብሮች ይኖራቸዋል። ቪላ ፓርክ ያቀናል፣ ከዛ ክለብ ብሩጅን በአውሮፓ ሻምፒዮንስ ሊግ ይገጥማል እያሉ ጨዋታዎቹ ይቀጥላሉ ማለት ነው። ስለዚህ አሁንም ቢሆን የሚኬል አርቴታ ቡድን 26 ነጥቦችን ይዞ አሁን ከማንቸስተር ሲቲ ምንም እንኳን ቀሪ ጨዋታ ከሊቨርፑል ጋር እስከሚያከናወን ድረስ በስድስት ነጥቦች ቡድኑ በሰባት ነጥቦች በዚህ ሰዓት ላይ ከፍ ብሎ የእንግሊዝ ፕሪሚየር ሊግ መሪነት ላይ መቀመጥ የሚችልበትን እድል ያገኛል። ሜቢ የሁለቱ ቡድኖች የነጥብ መጣልና ማሸነፍ ሌላ ጉዳይ እንደሆነ ሁሉ አርሰናል ይንን ጨዋታ ቢያሸነፍ ኖሮ የነጥቡ ልዩነት ወደላይ ከፍ ማድረግ የሚችልበትን እድል የሚያገኝበትን ጨዋታ ኦልሞስት አሳልፎ ሰጥተዋል። ግን ቀለል የሚባል ፋይት ኖሩት አይደለም። ዛሬ አርሴናል ጨዋታ ደግሞ ነጥብ ድሮፕ ያደረገው የሚለው በደንብ መዘንጋት ያለበት ጉዳይ ነው ብዬ አላስበም። ነገር ግን በጣም በዚህ ውትድር ዓመት ከተመለከት ናቸው እጅግ እጅግ በጣም አስገራሚ ከሚባሉ በርካታ የእግር ኳስ ገለልተኛ ደጋፊዎች ከማይዘነጓቸው የዘውድድር አምስት ዓመት የጨዋታ ሂደቶች ውስጥ አንዱ ሊሆኑ የሚችልበትን እድል የተመለከተንበት ነበር እና ሮፈስ ሂሜ፣ ሙኬሌ ባላርድ፣ ጊርቴሩዳ፣ ብሬኒሎ፣ ዣካ፣ ሳዲክ ትራውሬ፣ ሌፍሪ ኤሲዶር በጣም በጣም ድንቅ ምሽትን ባሳለፉበት የዛሬው የፕሪምር ሊጉ መርሃ ግብር ሰንደርላንድ ከአርሰናል ጋር የነበረውን ጨዋታ አቻ በሆነ ውጤት አጠናቋል። ቀጣይ ሌላው አዝናኝውን የእንግሊዝ ፕሪሚየር ሊግ መርሃ ግብር ደግሞ እንመለክተዋለን ማለት ነው ጨዋታውን እንዴት አያችሁት ሀሳባችሁን አጋሩኝ ላይክ ሰብስክራይብ ሼር ማድረግ ግን እንዳይዘነጋ